እንግዲህ ቤተሰቦቼ ዛሬ ለየት ባለ ቪዲዮ መጥቻለሁ። እሱ ምንድነው? እስቲ ታምዴት ላይ ያሉ የሩታና የአብርሽ እህቶች ታሪክ የሰሩ እህቶች እነሱን በምን አይነት ቃላት ተገልጿቸው አላችሁ? በነገራችን ላይ የአብርሽና የሩታ እህቶች በጣም ጀግና ናቸው። እውነት እኔ ሁሌም ቪዲዮ ላይ ካያችሁ አብርሽ፣ ሩታ ኦዲንሶቿ እህቶቿ በጣም ነው የማደንቅላቸው፣ በጣም ነው የምወዳቸው። ለእናንተም ክብር አለኝ እውነት ትለያላችሁ። በዚህ አጋጣሚ ጀግና ናችሁ ሽንፈትን የማታቁፈት ውጭ ያላችሁ ግን በዛም አጋጣሚ እውነት ለመናገር እነዚህ ሁለት ልጆች ሳላደንቃቸው አላፈ እኔ እንደኔ እንደኔ ከጀግናን በላይ ጀግና ናቸው። አንድ ነገር የሰው ልጅ አንድ ነገር ስላረገ አይደለም ብቻ፣ ንጹህ ፍቅር መስጠት ማለት ንጹህ አድናቂ ማለት እንደዚህ ነው። እውነት ምንም ነገር የማይገድበው በቃ አንድ ነገር አረገዋለሁ ካላችሁ ያንን የምታደረጉት ነገር በቃ ቦታውን አድርሳችሁ ስታዩ በጣም ነው ደስ የሚለው እና እነዚህ ልጆች ደግሞ በጣም ገርመኛል። ቴክቶክ ሰፈር ራሱ ሽንሸራሸሩ ማለት ነው። እውነት የሰው ፍቅር ይስጣል። ከምር አንዳንዴ ማለት ነው ምንላለው፣ መልሰላቸው በአብርሽ እና በሩ ተገንዘብ። ለምንድን ነው የሚቀናባቸው ላለው? ግን ቢቀናባቸውም ይገባቸዋል። በአሁን ሰዓት በአሁን ሰዓት እውነት አይደለም እንደዚህ ማንኛውም ሰው ኦዲየንስ እንደዚህ ለሰው ፍቅር የሚሰጥ እውነት። በአሁን ሰዓት ወንድምና እህት የተጨካከነበት ጊዜ ነው። ብቻ ቢቀናባቸው እኔ እንጃ አይገርመኝ። እውነት ለመናገር ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁ በሰላማችሁ ጊዜ የተጠረ ፍረት ይበሉልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡን እንግዲህ ዛሬ በድንቅ እህቶች ስለ እነሱና ስለ አብረሽ ኦዲንሶች ለመናገር ነው የምታወት ማለት ነው። እውነቴ ነው ምላችሁ እና ቪዲዮ እኔ ለመስራት በጣም ነበረ የምፈልገው እና የገረመኝ ነገር ቢኖር ያው በፕሮግራሙ ብዙ እህቶች ነበሩ፣ እና በዛ ነገር ደግሞ እኔ በጣም እውነት በመጀመሪያው በመልሱ ሳይሆን በመጀመራው ማለት ነው በጣም ነው የቀናሁት። በቃ ታውቃላችሁ፣ የአብረሽና የሩታ ቪዲዮ መቼም እስከ መቼም አይጠፋም ከዩቱብ እሱን እንደምታውቀው። ያ ሆነ ብሎ ወይ አብረሽ ወይ ሩታ ካልደለቱት በስተቀር በቃ የፈለገ ነገር ቢሆን ዓመተ ምሕረት ይቀመጣል ማለት ነው። ግን በዛ መሀል እነዚህ ልጆች እውነት በቪዲዮ መሀል መግባታቸው በጣም ገርሞኛል። እኔም ቀናውኝ ማለት ነው። እንሻላ እኔም ደግሞ አንድ ቀን በእነሱ ቪዲዮ እኖራለሁ ብዬ እገምታለሁም ደግሞ እንሻላ አንላ ያሳካልኛል። እና በቃ የሆነ ማስታወሻ በተለይ ደግሞ እነዚህ ሁለቱ ልጆች የመልስ ቀን ማለት ነው እንደዛ አድርገው ከብርሽና ከሩታ ሲሰሩ እኔ በጣም ነው ያለቀስኩኝ ማለት ነው። በጣም በቃ አድናቂ ማለት እንደዚህ ነው። ምንም ነገር ሳይበግራችሁ ምንም ነገር ወደ ኋላ ሳይላችሁ። እኛ አሁን ለምሳሌ የምታስታውሱት ከሆነ ከዛ በፊት አብርሽን በደንብ ነው የምናውቀው ከሰውም ጋር ነበረ። ግን ሞር ሩታ ስትመጣ በቃ ሁላችንም አሁን ሁለት አመታችን ደፍነናል ማለት ነው ከሩታና ከአብርሽ ከሆነ ያንን አክል ብዙ ነገር እየተባለን ነበር። ያንን ነገር ችለው እስከ ዛሬ በቃ በሐዘንም እያለ ብዙዋችን አልቅሰናል፣ ብዙዋችን ተከፍተናል፣ ብዙዋችን አብርሽን ሰድበናል፣ ሩታንም በሩታም ተከፍተናል። ግን ያንን ነገር ልባችን የቆሰለ ሁሉ እረስተን ዛሬ ቀን ከነሱ የደስታቸውን ቀን እንደዚህ በማድረጋቸው እኔ እውነት ለመናገር በጣም በጣም ገርሞኛል፣ በጣም እኔ ቪዲዮ ልሰራላችሁ እና የእነዚህ ልጆች ላደንቅ ቪዲዮ ልሰራ በጣም ብዙ ጊዜ እየፈለኩ ነበረ፣ ብቻ አልተመቻቸልኝም ነበር። ግን ዛሬ እውነት ለመናገር በጣም በጣም በጣም በጣም ነው ማደንቃቸው። ጎበዝ ናቸው። እናንተም ደግሞ እንደምታደንቋቸው ተስፋ አድርጋለሁ። ማንንም ሳያደንቃቸው እንዳይል ደግሞ ፍቅራችሁ። ምን አይነት ጀግንነት ነው ይሄ ወይም ሽንፈት ነው ወይም ስራ ፈትነት ነው? እስቲ ኮሜንት ላይ ጻፉ ማለት ነው። እንደኔ እንደኔ ይሄ ስራ ማጣት ወይም ደግሞ ስራ ፈችነት አይደለም፣ እውነት ጀግንነት ነው። ይሄን ማለት ለሰው ራሱ ለአንድ ሰው ክብር መስጠት ማለት በጣም ትልቅ ነገር ነው። እውነት ነው ሙላችሁ አብርሽና ሩታ ሎዴንስ ራሱ አክብረው ቃል እንደገቡ ወደዚህ ሀገር እንደመጡ እነሱ ደግሞ አክብረው እውነት የአብርሽና የሩታ ኦዲንሶች አክብረው እነሱ በስነ ስርዓት በተግባር አሳይተው እውነት ብዙ ነገር የተቦሰተ ፈቶ አይታቸዋል። ቡና ሲጠጡ ምግብ ሲበሉ ከነሱ ፈቶ ሲነሱ እና መታደል ነው እውነት እንደዚህ አይነት ፍቅር እንደዚህ አይነት እህት እውነቴ ነው ማለች። በአሁኑ ሰዓት ብዙዎቹ ታቁታላች። በቃ ዘመኑ የከፋ ዘመን ነው ማለት ነው እና በአብርሽና በሩታ እኔ እንጃ እኔ በጣም ብዙ ነገር ተምሬባቸዋለሁ። በተለይም ደግሞ በኦዲንሳቸው በእህቶቻቸው በቃ የሚሰጡ ፍቅር የሚሰጧቸው የሚንከባከባቸው ምንም ነገር ቢመጣ ደግሞ ማይበገሩ ወደኋላ ማይሉት ነገር እሱ ለእኔ ትምህርት ሰጥቶኛል። ማንኛውም ነገር ቢደርስብኝ ማንኛውም ጉዳት ወይም ደግሞ ማንኛውም ነገር በእኔ አካል ቢደርስብኝ እንድ አልፈው አድርገውኛል። እውነት በእነሱ ትምህርት ተምሬያለው። ምክንያቱም ከዚህ በፊት ብዙ ነገር አይታቸዋል፣ ብዙ መከራም፣ ብዙ ስቃይ አብርሽም ሆነ ኦዲንስ ማለት ነው ብዙ ነገር አሳልፈዋል። ግን ያንን ችለው ተቻችለው አብርሽም ሩታ ችለው ኦዲንስም ችሎ ግን ዛሬ በደስታ ቀን እንደዚህ በማየት እኔ በራሴ ራሱ አንድ ነገር ቢመጣብኝ አብርሽና ሩታ ራሱ እንደዚህ ነገር አሳልፈው አይደለም ኦዲንስ እንደዚህ ነገር ለእነሱ እየተከራከረ አሳልፈዋል ብዬ ራሴን ማቋቋም እችልበታለሁ፣ እና ይሄንን ትምህርት ተምር ያለው በእናንተ እውነት ለመናገር እኔ በጣም ነው የገረሙኝ እና ያስደነቁኝ ማለት ነው። በነገራችን ላይ እነሱ ብቻ አይደሉም ሌሎችም አሉ። በጣም ጀግና የሆኑ ጎበዝ የሆኑ መቼም ማይቀየሩ ምንም ነገር ቢባል አብርሽና ሩታ እውነት ለመናገር አብርሽና ሩታ ብለው ብዙ ቦታ የደረሱ ልጆች አሉ። ብቻ በጣም ደስ ትላላችሁ። በነገራችን ላይ ያው ማይቀየር አንድ አላህ ብቻ ነው እንጂ ሩታ እንደመጣች አካባቢ በቃ ወዴንስ ሁሉ ሁሉም አብርሽና ሩታ ነበር የሚለው ግን ያው ሰውነን እና ሰው በአንዳንድ ነገር በአሁኑ ሰዓት ተቀይሮባቸዋል እንጂ ያው ታውቃላችሁ፣ በፊት የሚወዷቸው ልጆች አሁን በውስጥ እየገቡ ሚስጥር እያወጡ ለሌላ እየሰጡ ነው እንጂ። እኔ እንጃ በዚች ዩቱብ እኔ እንደ አብርሽና እንደ ሩታ ደጋፊና አድናቂ የሆነ ነገር አብርሽ ራሱ ይዞ ሲመጣ ወይም ደግሞ ሩታ የሆነ ነገር ይዘው ሲመጡ፣ እኔ እንጃ እነሱ ነበረ ከፍ የሚያደርጉት ማለት ነው። ትዝ ካላችሁ እኔ የአብርሽና የሩታ ኦዲንስ እያወቅኩበት አቢ ቲቪ ላይ የቀረቡ ሰዓት በቃ ረከርዱን የሰበሩት ነገር በጣም ነው የሚገርመኝ ማለት ነው። እና እንደዚህ አይነት ፍቅር ይስጠለ ሁላችን። እውነት አንዳንዴ ስንሳደብ ስንጣላ፣ እርስ በእርሳችን በማያገባን ነገር፣ በማይጠቅመን ነገር አንዱ ለአንዱ ሲሳደብ በቃ እነዚህ ልጆች አይ ነው። ምን አለበት ግን እኛም ሁላችንም እንደዚህ ብንዋደድ እንደ አብርሽና እንደ ሩታ ፍቅር የሆኑ አድናቂ ኖሮን በቃ አንዳችን ስናጠፋ አንዳችን ብንመላለስ፣ እንደዚህ ከትንሽ የተነሳ ነገር ትልቅ ደረጃ ይደርሳል ብዬ ያስባለው። ግን አንዱ መልካም ሲሆን አንዱ መጥፎ ይሆናል። እውነቴ ነው የምላቸው። አንዷ ለአንዷ ስትመክር፣ አንዷ የሆነ ነገር ታደርጋለች። ብቻ አላ ሄድ ይስጥ ለሁላችንም እና በተለይ እነዚህ ልጆች ሳላደንቅ አላልፍም። አላ ይጠብቃቸውልን፣ ባሉበት ይጠብቃቸው ነው ምለው። ለእነሱ ደግሞ ያላሰቡት እንጀራ ይስጣቸው። የሰውን ደስታ እንደሚሰጡ ደግሞ እነሱ ደግሞ ለየት ባለ ደስታ ይሙላላቸው ነው ምለው። ሌላ ነገር ምንም አለ ነው። እውነት የአብርሽና የሩታ እኔ ኦዴንስ ራሱ ወይም ደግሞ እንደዚህ ነገር በተለያየ ነገር ስም ሲጠሩ ራሱ እኔ በጣም ነው ያመኝ። በቃ የአብርሽና የሩታ ኦዴንስ ሳይሆን የአብርሽና የሩታ እህት ፋሚሊ በቃ ቤተሰብ ቤተሰብ ራሱ እንደዚህ አይጨነቅም። በአሁኑ ሰዓት እውነት ቤተሰብ አንድ ነገር ስታደርጉ የአንድ ነገር ሲጎልበት የሆነ ነገር ይላቸዋል። ግን እነዚህ የአብርሽና የሩታ ደጋፊዎች ወይም ኦዲንሶች ሳይሉ እህት ወንድም ናቸው። በጣም ነው እንግዲህ የምንወዳችሁ። በዚሁ በመልካምነታችሁ ቀጥሉ፣ መቼም ወደኋላ እንዳትሉ። እውነት ለእናንተ ቃላት የለኝም። ከትንሽ ትልቅ ዩቱበር እያሳደጋችሁ እኛ ፕሮፋይላችን እየቆረጣችሁ፣ ራሱ ብዙዎች የምንጠቀማላቸው ወዳችኋለሁ።